በስም አብ ወወልድ ወመንፍስ ቅዱስ አህዱ አምላክ አሜል የተወዳችው በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችው እግዚአብሔር በደግነቱ በፍቅሩ በምረቱ የሚያኖረን የሚያኖራችሁ በጎነቱ ቸርነቱ፣ ደግነቱ የጠበቃችሁ ብሩካን እግዚአብሔር ልጆች ጸጋው ምህረቱ ወስዶ ከሰማያት ወርዶ ከእናታችን ከመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ እዳ በደላችንን የከፈለ የዳኑ ህዝቦች አረገን የአመተ ሰላም የአመተ ምህረት ልጆች አረገን ጌታችን ምሬታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ህያው ከሚሆን ከመንፈስ ቅዱስ ከ ስሙ ለዘላለም የተወደደ የተመሰገነ ይሁን እግዚአብሔር ልጆች እናንተ ሊቆያችሁ ሰሞኑን ባደረግነው ፈንድራይዚንግ እመቤታችን ወልቂጤ ማርያም ቅድስት ድንግል ማርያም ለነበራችሁ ተሳትፎ ከልቤ ምስጋና አቀርባለሁ። እግዚአብሔር እናንተን ዘራችሁን ይባርክ። የተወዳችሁ የእግዚአብሔር ቤተሰቦች፣ ዛሬ መንፈስ ቅዱስ የሚናገረን ሊናገረን የሚወደው በጸጥታና በመታመን ኃይል ይሆንላችኋል የሚለውን ቃል ነው። ውስጣችንን በእሱ መብራትነት እንፈልጋለን፣ እንፈትሻለን ኢሳይያስ መጽሐፍ ትንቢተ ኢሳያስ ምዕራፍ 30፥15 ላይ የምናገኘው መልእክት ነው። እንግዲህ መንፈስ ቅዱስ ወደ ሰው ልጆች የሚናገረው ቃል በየዘመናቱ በየሁኔታው እየተተረጎመ ለሚሰሙት ህይወትን ይሰጣል። እግዚአብሔር ልጆች ሁልጊዜ ከሰው ጋር አንኖርም፣ ሁልጊዜም ደግሞ ጫጫታ ውስጥ አንቀምጥም። ጊዜ ሲኖረን ጸጥ የምንልባቸው ራሳችንን ለይተን እስቲ ራሴን ላዳምጥ እግዚአብሔርን ላዳምጥ ብለን የምንለይባቸው ሰዓቶች አሉ። እነዚህ ጸጥታ ወይም ጽሞና ይባላል። ብዙ ቅዱሳን አባቶች በገዳም ያሉት በዚህ ጸጋ የሚጠቀሙ ናቸው። ጫጫታን ራቅ ብለው እግዚአብሔርን እያዳምጡ ራሳቸውን በእግዚአብሔር ቃልና በተቀደሰ የተመስጦ ሐሳብ የሚፈትሹ መንፈስ ቅዱስ በህይወታቸው እንዲሰራ የሚፈቅዱ አሉ። በዚህም መንገድ የተጠቀሙ በጣም ብዙ መንፈሳዊ አበው አሉ። በቤተ ክርስቲያናችን ውስጥና አንዳንዴም ከተማ ውስጥ የምኖረኛ በሁለት ምክንያቶች ጸጥ እንችላለን። አንደኛው አላማ ይዘን አሁን እንደተባለው እግዚአብሔርን ላዳምጠው፣ ህይወት ልፈትሸው ብለን ዝም የምንልባቸው ጊዜያቶች ይኖራሉ። ወይ ሱባኤ ይዘን ወይም ደግሞ እንደዚሁ ከሰው ርቀን በራሳችን መንገድ ታጥረን በመቀመጥ እስቲ ልስማው ብለን ጸጥ የምንልባቸው ጊዜያቶች አሉ። ሁለተኛ እንዲሁ ህይወት ከሰው አርቆን ከሰው ጋር መዋል ከሰው ጋር ማደር የምንችልበት እድል አተን፣ በአንዳንድ አጋጣሚ በእንጀራ ምክንያት በኑሮ ምክንያት ከሰው ርቀን ብቻችንን ጸጥታ ውስጥ የምንቀመጥ ሰዎች አለን። ሁለታችንም ዝም ብለን ጠጥ ብለን መቀመጥ የምንቀመጥ ሆነናል ማለት ነው። በእነዚህ ሁለት ምክንያቶች ግን ምክንያቶቹ አሁን ቅድም ያነሳናቸው ሁለት ምክንያቶች፣ ሁለቱም ምክንያቶች ዝምታችንን ወደ አንድ አይነት ዓላማ አይወስዱትም። በተለይ እግዚአብሔር ላዳምጥ ብሎ የሚቀመጥ ሰው እና ሰው ስለሌለ ጸጥ የሚል ሰው እኩል አይደለም። እግዚአብሔር ላዳምጥ ብሎ የሚቀመጠው በዓላማ የእግዚአብሔር ድምፅ የመስማት እድል ያገኛል። ግን ሰው ስላላገኘ ጸጥ የሚል ሰው ግን በገዛ ልቡ ሀሳብ ሊዋጥ ይችላል። የሚገርማችሁ የሰው ልጅ በውጭ ዓለም በአደባባዮች ሰዎች በተሞሉ ቦታዎች ተቀምጦ ከሚሰማው ጫጫታ ይበልጥ የልቡ ጫጫታ ይበልጣል። የልቡ ጫቃታ ደግሞ ውጭ ከሚሰማው ጫጫታ የበለጠም አደገኛ ነው። ተመልከቱ እስቲ ዝም ብላችሁ ተራመዱ። ህዝቦች ባሉ በከተማ ሰው ባለበት በተጨናነበት ከተማ ብትሄዱ፣ ምናልባትም እንደውም ፈታ ልትሉ ትችላላችሁ። ሰው የሚያወራው ሁሉ ጦራሽ ውስጥ አትከቱም፣ ጫቃታ ትሰማላችሁ እንጂ ያን ያህል ተረብሻችሁ አትመጡ። ግን አንዳንዴ ብቻችን ተቀምጠን ከልባችን ጫጫታ ከውስጣችን ከሚወጣው ሀሳብ ጋር ግን ስንውል ፊታችን ተቅሮ ልባችን ዝሎ መንፈሳችን ደግሞ እንወጣለን። ስለዚህ ዓለም ላይ ከምንሰማው ጫጫታ በላይ ልባችን ዓለም ውስጥ ያለው ጫጫታ እጅግ የበለጠና የበረታ ነው። አሁን እነዚህን ሁለት አይነት ጸጥ የምንልባቸው ሁኔታዎች ከተመለከትን በኋላ እግዚአብሔር ልስማ በለን ጸጥ የምንልባቸው ወይም ጸጥ ማለት ይሻለኛል ዝም ልበል የምንልባቸው ጊዜያቶች እራሱ በጥንቃቄ ማስተዳደር መቻል አለብን። አሁን እግዚአብሔር ልስማ ያለ ሰውም ቢሆን ሁለት አይነት ድምፆች ወደ ጆሮ ሊመጡ ይችላሉ። የመጀመሪያው የእግዚአብሔርን የአምላኩን ድምፅ እንደ እምነቱ ሊያዳምጥ ይችላል። ያ ማለት እግዚአብሔር በጆሮ ሾኪሏል ማለት ግን አይደለም። እንደዚያ የሚናገራቸው ድምፅ እያሰማ የሚናገራቸው ሰዎች ቅዱሳን አባቶች ነበሩና አብርሃምና ይስሐቅና ያቆብ እንዲያ ድምፅ ያዳምጡ ነበር። ግን አሁን እኛ ባለንበት ዘመን ደግሞ እግዚአብሔር የሚናገርባቸው ብዙ መንገዶች አሉ። ኢዮብ እንዳለ እግዚአብሔር በአንድን በሌላ የሚናገርበት ዘመን ይሄ ዘመን፣ እግዚአብሔር እንዴት እንደሚናገር ሳያውቁ እግዚአብሔርን ላዳምጥ ብሎ ጸጥ ብሎ መቀመጥ ለሌላ አደጋ ሊያጋልጥ ይችላል። ስለዚህ እውቀት በጣም ያስፈልጋል። እግዚአብሔርን ላዳምጥ ብለን ከተነሳን ጸጥ ብለን መቀመጥ ከወደድን፣ ወይ ሶባኤ ወይም ሌላ መንፈሳዊ ጸጥታ ውስጥ ከገባን መጽሐፍ ቅዱስን ማንበብ አለብን። ለምን? እግዚአብሔር ቀጥታ በመጽሐፉ በኩል ይናገረናል። ወደ ህይወታችን አድራሻ ይመጣል። መንፈሳዊ ትምህርቶችና ስብከቶችን እንደዚሁ ማዳመጥ አለብን። ለምን? እሱ በባሪያው በኩል ለሰው መልት ይልካል። መዝሙራት ማዳመጥ አለብን። በመዝሙራት በኩል መዝሙ- መልት ይልካል። አንድ ጊዜ በጣም ከባድ ሁኔታ ውስጥ ሆኜ መዝሙር እያዳመጥኩ ነበር፣ እና ሁኔታው በጣም ለእኔ ትከሻ ከባድ ነበር የነበርኩበት፣ እና ሁኔታዬን ለእግዚአብሔር እያስረዳው ነበር በጸሎት መኪና እየነዳው እያስረዳው፣ እያለ ሰርደች ጨርሼ መዝሙር ሳዳመጥ ያዳመጥኩት መዝሙር እግዚአብሔር ለእኔ መልስ የሰጠበት መዝሙር ሆነ። አመሰግናለሁ ያልኩት መዝሙሩ ካለቀ በኋላ ለጥያቄ መልስ ስለሰጠኝ አመሰግናለሁ አልኩት። በመዝሙሩ ላይ የተገለጠው ሀሳብ በህይወቴ ደግሞ ሆኖ አየሁት። እግዚአብሔር በዛ በኩል እንደሚናገር ተማርኩ። ማለት የተወደዳቸው እግዚአብሔር ልጆች እግዚአብሔርን አዳመጣለ ለምን እነነሳስቡ ዝም ብለን የንፋስ ሽሹታ ማዳመጥ፣ የባህር ዛፍና የገዳማትን ጸጥታ የጸጥታ በጸጥታ የሚሰሙ የወፎች ድምፅ ማዳመጥ ብቻ በቂ ነው ብላችሁ እንዳታስቡ። የሚናገር የተቀደሱ ተናጋሪዎችን ስለሚጠቀም እግዚአብሔር ማዳመጥ አለብን ወይ አባቶች ጋር ሄዶ መመካከር ወይ ደግሞ እንደተባለው መንፈሳዊ መልእክቶች ያሏቸውን ትምህርቶች በማዳመጥ በማንበብ መጽሐፍ ቅዱስን በማንበብ እግዚአብሔር መልስ እንዲሰጠን እድሉን በሩን መክፈት አለብን። ለመሰላቸው ጌታ ኢየሱስ ክርስቶስ መላሽ ነው። አብረውን ነዋሪ ነው፣ ሰሚ ነው። ስሙም አቤቱ ነው፣ አቤት ባይ ማለት ነው። ነገር ግን በር ከፋች ሰዎች መሆን አለብን። ደግሞ ውጭ ቆማ አይናገርም። ከደጅህ ቆሚ ያንኳኳለው ድምጼን ብትሰማ ወደ አንተ ወደ ቤት እገባለሁ ትከፍትልኝ ወደ ቤት እገባለሁ ነው። ወደ ቤት እንዲገባ ወደ ጉዳያችን እንዲገባ በደጁ መክፈት አለብን። አሁን የምንላቸው ነገሮች መጽሐፍቶችን ማንበብ፣ መንፈሳዊ መዝሙራትን ማዳመጥ፣ አስተማሪዎችን በጽሙና ለእግዚአብሔር እንዲናገረኝ ብሎ ማዳመጥ ደጅ ለቆመው ጌታ በር እንደመክፈት ነው። ከዛ እሱ ገብቶ ለቤታችን ልክ የሆነውን ነገር መናገር ይችላል። ከተናገረ ደግሞ በኋላ አድንቀን አይደለም መመለስ ያለብን። ጌታ አርቲስት አይደለም አድናቂ አይደለም የሚፈልገው ህይወት ነው። ኢየሱስ ክርስቶስ ህይወት ነው። የዘላለም ህይወት ለዘላለም የምንኖረው ህይወት ነው። ህይወት ስለሆነ ቃሉን ቶሎ ብለን የሰማነውን ቃል በሰማነው ቃል ውስጥ ህይወታችን ለመምራት መወሰን፣ ተው የሚለን ካለ መተው፣ ቀጥሉ የሚለን ካለ መቀጠል፣ አድርግ የሚለን ካለ ማድረግ፣ አታድርገው የሚለውን ነገር ካለ አለማድረግ ውሳኔን ማድረግ በጣም አስፈላጊ ነው። እግዚአብሔር ልጆች ይህን እንድታስቡት እንድታውቁት ነው። ሁለተኛው ደግሞ አሁን ዝም ብለን ተቀምጠን እግዚአብሔርን አዳምጣለሁ እንቀመጥና ሁለተኛው ማዳመጥ ድምፅ ደግሞ በጆሮአችን ይመጣል። እሱም የልባችንና የስሜታችን ድምፅ ነው። ቅድም ባልነው መሰረት ራሳችንን ከፍተን እግዚአብሔር እንዲናገረን ካላሰናዳን ሁለተኛውን ድምፅ ደግሞ የመስማት ግዴታ ውስጥ እንገባለን። ጸጥ ስንል ግድ እኛ ሰዎች ለመስማት የተፈጠርነን መስማታችን አይቀርም። እሱም የልባችን ሀሳብ ነው። የልብ ሀሳብ ደግሞ ሰውን ይበታትነዋል። እመቤታችን ቅድስት ድንግል ማርያም ስለ ትዕቢተኞችና ስለጠትኞች ስትናገ በጸሎቷ ላይ በልባቸው ሀሳብ የሚኮሩትን በታተናቸው። ልባቸው ልክ ነው ብለው የሚያስቡ የውስጣቸው ሀሳብ በቃ የህይወታቸው መጨረሻ የጥበብ ምክር የሚመስላቸው ሰዎች አሉ። ተቀምጠው ቁጭ በለበሪቱ ሙሉ ሀሳባቸውን የሚያዳምጡ ቀደም እንዳልኳችሁ መርካቶ ገብተን ከምንሰማው ጫጫታ በላይ የልባችን ጨቅታ ይበልጣል። መርካቶ ምናልባት የሚሰሩ ሰዎች ድምፅ ሊሆን ይችላል። ምንሰማው የልባችን ድምፅ ግን የሲኦል ድምፅ፣ ሰው ልቡ እንደ ጥልቅ ሲኦል ነው ሲለን ኢሳይያስ ኤርሚያስ እንደ ጥልቅ ሲሆን የሲኦል ድምፆች የሚሰሙበት ነው። በጣም ብዙ የሚያስፈራሩ ድምፆች የሚወጡት ከልባችን ስጋቶች የሚወጡት ከልባችን እና፣ ይህን የተማርኩት እውነት ለመናገር አንድ ቤ አይደለም ራሴን ልቤን አዳምጬ የተማርኩት ነው። እኔ በግሌ ሰባኪያችሁ ቄሳችሁ ምነግራችሁ እውነት ነው። አንድ ቀን አንድ አገልግሎት ሰጥቼ ወጥቼ ሩቅ ሀገር ነበር የሄድኩትና ደከመኝ፣ በጣም ደከመኝ። አድካሚ መንገድ ነበር እና ዛሬ ረፍት ላድርግ፣ ምንም ነገር አልሰራም ብዬ ቤት ገብቼ ብቻዬን ተቀመጡ። ሁሉም ትምህርት ቤት ሄደዋል፣ ስራ ሄደዋል። ብቻዬን አለሁ ቤት ውስጥ እና ምንም ልክ ሳልሆን አጓልኩ። ማለት ልክ አልነበርኩም። ብቻዬ ብቻዬን ሲሆን ደግሞ መዝሙራትን የሰማሁ መጽሐፍ ቅዱስን እያነበብኩ አሁን በምላችሁ መንፈሳዊ ትጋት ውስጥ አይደለም የቆየሁት። በቃ ዝም ብዬ እያረፍኩ ነበር። ዝም ብዬ የሚያቀበለኝን አሰባስባለሁ። ልቤ ውስጥ የሚመጣውን አሳብ አሰላስላለሁ። ወደ ማሰላሰል ገባሁ። አዳምጠው የነበረው ግን በጣም ዘግናኝ ዘግናኝ የሆነ ሀሳብ ነበር። ዝም ብዬ ስጋት ይሰማኝ ጀመረ። ዝም ብዬ ስለ ነገ ሳስብ በጣም ጨለማ ነገ ይታየኝ ጀመረ። ልጆቼን ሳስብ የልጆቼ ዘመን ጠባብ መንገድ እንደሆነ ይታየኝ ጀመረ። እንደገና ደግሞ ውስጤ እግዚአብሔርን የሚያውቅ ውስጤ ደግሞ ከዚህ ሀሳብ ጋር ሲታገል ያዳምጠዋል ለምሳሌ ብዙ ወጣቶች ከተማ ውስጥ ይገባሉ ይወጣሉ፣ ግን ስራ የላቸው። እነዚህ ሁሉ ወጣቶች እድል ፈንታቸው ምን ልታደረግ ነው? ምንድን ነው እነዚህ ልጆች የሚሆኑት ብዬ አስባለሁ። ከዛ እነዚህ ወጣቶች መኖር የሚያቅታቸው ይመስለኝ፣ ያሳዝኑኛል፣ እጨናነቃለሁ በሀሳቤ። ከዛ ግማሹ ልቤ ደግሞ ምንለኛ እግዚአብሔር እኮ ብዙ ተባዙ ምድር ምሏት ብለዋል። ላያኖር ነው ወይ ብዙ ያለን መኖር እኮ ይችላል ሰው። ሰው ቢበዛ መኖር ይችላል፣ ምድር ቢሞላ መኖር ይችላል እኮ ሰው። ምን ማለት ነው ደግሞ እያለ ውስጤ ልቤን የሚያርም ደግሞ ሌላ የተማርኩት የተረዳሁት እግዚአብሔር ቃል ደግሞ ውስጥ ያገኛል ሁለት አይነት ሰው ሆኜ ዋልኩ እና የዛን ቀን የተረዳሁት ነገር ምንድነው ሰው ብቻውን ሲቀመጥ ከእግዚአብሔር ጋር ካልተቀመጠ እንደው ብቻው መቀመጥ ያለበት ብዬ ሰው ዝም ሲል ግድ ቅዱስ ሀሳቦች እንዲያስብ የሚረርፍ ነገሮች ማዳመጥ አለብን። አጠገባችን ያለ አንገቱን ደፍቶ የተቀመጠ ጊዜ ሲያገኝ ቀና የሚል ክፉ ልብ አለ። እሱ እንዲያስብና የእሱን ሀሳቦች እንድናውጠነጥን እንድናብሰለስል ከፈቀድንለት ሊያሳብደን ይችላል። አብዛኛው አብዛኛው ህዝብ በሰለጠነውም ዓለም የሚኖረው በሀገራችን በኢትዮጵያም የሚኖረው ህይወት አስቀያሚ ሆኖ የሚታየው ከልቡ ጋር ስለሚነጋገር የውስጡ ጫቀታ ስለሚያዳምጥ። አብዛኞቹ ነገሮች ደግሞ ግምት ናቸው። ከእምነት ተቃራኒ በሆኑ በፍርሃት የተቃኙ ሀሳቦች ናቸው ከሰው ልብ የሚወጡት። ምንም የእግዚአብሔርን ቃል ብትማሩ ዕለት ዕለት ልባችንም እግዚአብሔር ጋር መደገፍ አለን። ምንም የተማርን ነው ምንም ያስቆሮቱ ሰው ይሁዳ ሶስት ዓመት ከጌታችን ከኢየሱስ ክርስቶስ አፍ ነው የሰማሁት። ቀላል እንደሚመስላችሁ፣ ጌታ ኢየሱስ ክርስቶስ ድንጋይ የሚያቀልጥ አስተማሪ ነበር። ግን ለልቡ ሀሳብ ተሰጠ። ይገርማችሁ፣ ልቡ ለወደደው ገንዘብ ተሰጠ። ከጠፋ በኋላ እንኳን እንደ ሰው ንስሓ መግባት አቅቶት ሙት ሙት ሙት ሙት የሚለው ሌላውን የልቡን አሰባዳ እና ይሁዳ ህይወቱ የተበታተነችው በልቡ ሀሳብ ውጭማ የሚሰማው ቅዱስ ቃል ነበር። እንኳን የእግዚአብሔርን ቃል የማያውቅ ሰው ቀርቶ የእግዚአብሔርን ቃል የሚያውቅ ሰው ሳይቀር ዕለት ዕለት ቃሉን እየሰማ ካልበረታ ለገዛ ልቡ አሳልፎ ሊሰጥ ይችላል። ይሄ ደግሞ አደገኛ ጭንት የነበረው የጥበብ ሰው ሰሎሞን በልባቸው ማስተዋል አትደገፉ ያለን ለዚህ ነው። እና ብቻችንን ስንሆን ልባችንን ከማዳመጥ ይልቅ እግዚአብሔር እና ሀሳቡን ቃሉን የምናዳመጥበት እድል ቢኖረ ጥሩ። ልባችን ውሸታም ዓለም ነው። አብዛኛው ሽብር፣ ጭንቀት፣ ፍርሃት የተሞላ ዓለም ነው። ይህንን ዓለም እያዳመጥን በውስጣችን ቀጥታ ተቀብረን እንዳንሞት መጠንቀቅ አለብን። ብቻዬን ነኝ፣ ሰው አልፈልግም፣ ከሰው ጋር መሆን አልፈልግም ምንል ሰዎች ከማጋለ መዋል ይሄን ውሳኔ እንደወሰንን ቀድመ መማየት አለ ከራሳችን ጋር ከልባችን ጋር እነዛ ነው ምናስበው። እንኳን እኛ የተቀደሱ ነቢያት ሳይቀርኩ በዚህ ተፈትነዋል። ኤልያስ እኮ ልቡን አዳመጠና ግደለኛ ሰው ሁሉ አልቋል፣ የእግዚአብሔር ሰው እኔ ብቻ ነኝ ያለው እኮ የገዛ ልቡ ነው። እውነቱ ግን ሌላ ነው። ሰባት ሺህ ለጣዖት ያልሰገዱ ኤልያስን የመሰሉ በእስራኤል ነበሩ በሰማሪያ ነበሩ። እሱ ብቻ እንደሆነ ግን የነገረው ልቡ ነው። ልቡን አዳመጠና ግደለኛል። መቼም እግዚአብሔር እንደ ሀሳባችን አይደለም፣ ከሀሳባችን በላይ ነው። እኛ በላያችን እንደምናሟርተውም አይደለም። የሚያኖረን እንደ ታማኝነቱ ነው እና የምንኖረው በእግዚአብሔር ታማኝነት እንጂ ልባችን እንደሚያስበው አይደለም። ስለዚህ ብቻችንን ስንሆን እግዚአብሔርን የመስማት እድል መፍጠር ለራሳችን አለብን። አለዚያ ደግሞ ለብቻችን ጸጥ ብለን መቀመጥ ብዙ አደጋ ሊኖረው ስለሚችል እንዴት ጸጥታችንን መቆጣጠርና መምራት እንደሚገባን አሁን ዛሬ የተቀመጠው ትምህርታችን ተምሮናል። ያንን ፀጥታ ጊዜያችንን እግዚአብሔርን በመስማት ካሳለፍ ነው ኃይል የምንቀበልበት ይሆናል። ኢሳያስ እንዳለው እግዚአብሔር ባርካችሁ ሰማኑን በልቦናችን ጻፈ። መንፈስ ቅዱስ ይባርከን። በትምህርቱ ኮሜንት ሳታርጉ አትውጡ። ቃሉት ያሰማልን ብላችሁ ብትመረቁ በረከቴ ነው። አሜንም ብትሉ ተመራክቱን ብትጽፉ ብቻ፣ ኮሜንት ሳጽፉ አትውጡ። ሼር እና ማለት ደግሞ ላይክ የሚለውን በተል ሳትነኩ አትውጡ። ይህ ስታረጉ ሰው ነገ ተነጎዳ እንዲሰማው እድል እንዲያገኝ ቪዲዮ ያደርገዋል። እግዚአብሔር እጃችሁም ሰላም